ጉዞ ወደ ዝቋላ አቦ ከባዱ መንገድ መጠናል ደግሞ በጣም ከባዱ የሚሆነው ደግሞ ይሄ ተራራው አለ። ተራራውን ደግሞ አብረን የምንወጣ ነው የሚሆነው። አንተ የሚገርም ምጤ ለጸላ ማርያም ሰላም ያገር ሰው ለመጀመሪያ ጊዜ እንግዲህ ወደ ዝቋላ አቦ ጉዞ ልናደርግ ነው። አብራችሁን ቆዩ። በመንገዶች ላይ የሚያጋጥሙን አንዳንድ ነገሮች ማብረን እያየን እንሄዳለን። እንደምትመለከቱት መኪና ውስጥ ገብተናል ማለት ነው። የቀሩ የተንጠባጠቡ ሰዎችን እየሰበሰበን ነው የምንገኘው። እንግዲህ ጉዟችንን በጠዋቱ አሁን አንድ ሰዓት ተኩል ሆኗል። በጠዋቱ ጉዟችን እናደርጋለን። አብራችሁን ቆዩ። ፈጣን መንገዱ ጋር ልንገባ ነው። እንደምትመለከቱት እንግዲህ ክፍያ ጣቢያ ቻው ቻው አዲስ አበባ እያልን ተሰናበትን ማለት ነው። ወደ ኋላ እየተመለከትን አሁን እንግዲህ ፈጣን መንገዱን ጀመርነዋል ማለት ነው። እንግዲህ በሰላም እንድንገባ ከወዲሁ እየጸለያችሁልን አድራ ላችኋለሁ ማለት ነው። ከወዲሁ አደራምላችሁ ሰብስክራይብ ነገር ነው። ሰብስክራይብ እያደረጋችሁ ቪዲዮን ተመልከቱ።

መሰገዱን እንግዲህ በዝማሬ ጀምረናል ማለት ነው። እንግዲህ የዘመርን ያሸበሸብን እያመሰገን ወይ ገብረ መንፈስ ቅዱስ አባታችን ጻድቁ አባታችን ጋር ጉዟችን እያደረግን እንገኛለን። አብራችሁን ቆዩ እስከ መጨረሻው ድረስ ይህን ቪዲዮ የምትመለከቱት እንድትሆኑ ግብዣ እናደርጋለሁ። ምክንያቱም የምትጠቀሙበታላችሁ ታተልፉበታላችሁ ማለት ነው። አብራችሁን ቆዩ።

ጊዜ ነው ወደ ዝቋላ አቦ ጉዞ የማደርገው። እንግዲህ እዛ ጋ ያለውን ተራራውን መጣችሁ የምታውቁታላችሁ። እኔ ለመጀመሪያ ጊዜ የሚሄደው ጓደኛ የዝጋያ ላይ ነው። በጣም ከባድ ነው። የሶስት ሰዓት መንገድ ወደ ተራራ የሚያስወጣለ እሱንም ቻሌንጅ አብረን የምናየው ይሆናል። አብራችሁን ቆዩ ሳ ዋጋው ሁለት እግዚአብሔር ቤተሰቦች የጻዲቁ አባታችን የአዌ ገብረ መንፈስ ቅዱስ ወዳጆች እንግዲህ ከዚህ በፊት በቅርብ ቀን እንግዲህ ዝቋላ አቦ ላይ ከባድ አሳዛኝ የሆነ ክስተት ተከስቶ ነበር። አባቶቻችንን እንግዲህ በሰማዕትነት አጣናቸዋል ማለት ነው። እንግዲህ ጉዟችን እያደረግን ያለ ነው፣ ወደዛ ነው። እስኪ እዛ ደግሞ ያለውን ነገር ስደርስ የማሳያችሁናል። ከኔ እንዳትለዩ አብራችሁን ቆዩ።

ማዶ የምታዩት ተራራ እንግዲህ እዛ ጋር ነው የምንሄደው። እንግዲህ እዚህ በረሃ ነው፣ እዛ ጋር ደግሞ ደጋ ነው። ያን ተራራ ነው ማለት መሀል አናቱ ላይ ነው ገዳሙ ያለው። እዛ ጋር ነው የምንሄደው። እንግዲህ ይሄን ተራራ አብረን እንወጣለን ማለት ነው። አብራችሁ ቆዩ። ማሪው ጀምሯል አብረን እየዘመርን ጉዟችን እናደርጋለን። ቴንኪ ቨሪ ማች ስለምትከታተሉ ራችን እየቀረብን እየደረሰን እንደሆነ መረጃ እየሰጠን የሚገኘው እንግዲህ፣ ደርሰናል። ወርደን ደግሞ ያለውን ነገር እናያለን። የእግር መንገድ ገና የሶስት ሰዓት የእግር መንገድ አለን። እንግዲህ የእሳቸው ቃል ኪዳን ነው። ማንም ደካማ መሆናቸው፣ ህጻናት መሆናችሁ፣ ወጣት መሆናችሁ እኩል ነው። ገዳሙ ጋር መደርሱት ማለት ነው። ስለዚህ አብረን እንጓዛለን። ስለዚህ አብረን እንጓዛለን። አብራችሁ ደርሰናል። ያገር ሰው እንደምትመለከቱት እየወረድን እንገኛለን። እንግዲህ ምሳ ሰዓትም ስለደረሰ ምሳ በልተን ነው ይህንን ተራራ አብረን የምንወጣው። ስለዚህ አብራችሁን ቆዩ፣ የትም እንዳትሄዱ። ተመስገን ነው የሚባለው። ተመስገን ተመስገን። እንግዲህ ያን ሁሉ በረሃ መንገድ አቋርጠን እዚህ ደጋ ወደ ሆነችው ወደ ጻዲቁ አባታችን አቦየ ገብረመንፈስ ቅዱስ ገዳም ዝቋላ ደርሰናል ማለት ነው። ይህ እንግዲህ ከዚህ በኋላ መኪና ስለማይገባ በእግራችን የምንሄደው ምሳንብላና ጉዟችንን እንጀምራለን። ና ከፊት ልብስ ልብስ አንቀይርም። እዚህ ነው የምንበላው። ሜዳው ላይ አሪፍ ነው፣ ደስ ይላል። እዚህ በፌስታል ይዘን እንሄዳለን እንጂ ጾም ጾም ነው እንግዲህ ምሳሌም በላ ገብተናል። ሙቀቱ እዛ ጋር ያለ በረሃ አይተዋል። በረሃውን አይተዋል። እዚጋ እንግዲህ የምትመለከቱት ጉዞ አዘጋጆችን እንግዲህ አላቃቸውም፣ በእርግጥ በድንገት ነው እኛም ጉዞ ያደረግ ነው። የሚገርም ምግብ ነው የሚሰሩት፣ በጣም አሪፍ ነው። መንገድ ላይም ያላቸው እንክብካቤ ደስ የሚል ነገር ነው። መንፈሳዊ ትምህርቶችን እየተማርነ የመጣ ነው። ከዛ ባለፈ እየዘመርን የመጣውን አይታችኋል። እዚጋ ደግሞ ያላቸውን መስተንግዶ እንደምትመለከቱት ጥሩ መስተንግዶ እያቀረቡልን ይገኛሉ። ጉዞ ስታስቡ እንግዲህ በኋላ ስልክ ቁጥራቸውን ዲስክሪፕሽን ላይ የማስቀምጥላችሁ ይሆናል። አብራችሁ ከእነሱ ጋር ብትጓዙ የተሻለ ይሆናል ማለት ነው። ሰላም እንዴት ናችሁ የዩትዩብ ቤተሰቦቼ? ዛሬ እንግዲህ የምንገኘው የት ነው ዝቋላ አቡነ ገብረ መንፈስ ቅዱስ ገዳም እንድንሄድ ነው። ተራራ ከኋላ የምታየው ተራራ የምንወጣ ይሆናል። አሁን እንግዲህ ከባዱ መንገድ መጠናል ደግሞ በጣም ከባዱ የሚሆኑ ደግሞ ይሄ ተራራ አለ ተራራውን ደግሞ አብረን የምንወጣ ነው የሚሆነው እናንተ ብቻ አብራችሁን ቆዩ እስከዛው ድረስ ሰብስክራይብ አላደረጋችሁ ደሞ ሰብስክራይብ አድርጉ ከዛ ባለፈ ደግሞ ጉዞ መሄድ የምትፈልጉ ካላችሁ የመኪናችን ይታያችኋል በጣም ደስ የሚሉ የጉዞ አዘጋጆች ናቸው በጣም የሚገራርም እንትን አላቸው ፍቅር አላቸው ለኛ ማለት ነው ምግብም ቆንጆ ምግብ ነው እንትን የሚሉት ስለዚህ አብረን እንወጣለን ማለት ነው ተራራውን አይደለም አለም ጥሩአልባህ ጣሪሰ ሰላም ኢትዮ፣ እንዴት ናችሁ? ጉዞ ወደ ዝቋላ አቦ። እንግዲህ ዛሬ የምንገኘው ዝቋላ አቦ ነው። አባታችን ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ይታያችኋል። ያ ተራራ በጣም የሚገርም ተራራ ነው። ዝጋ በረሃ ነው የመጣ ነው። መንገድ ጠቅላላ በረሃ ነው። ላአባልሆን ው ልብስ ልንቀይር ነው። ልብስ እየቀየርን ነው። ይህንን ተራራ ደግሞ እንወጣለን ማለት ነው። በመንገድ ላይ የሚያጋጥሙ ነገሮች የተለያዩ ቻለንጆችን እናሳያችኋለን። ምን መልበስ እንዳለባችሁ፣ ምን ማድረግ እንዳለባችሁ በዚህ ቪዲዮ የምንጠቁማችሁ ይሆናል። አሁን ስለዚህ ጉዞ ልናደርግ ስለሆነ ስትመጡ፣ ልብስ ተቀያሪ ልብስ ይዛችሁ ብትመጡ፣ ነጠላ ጫማ ይዛችሁ ብትመጡ እንደዚህ፣ ደግሞ ማታ አካባቢ ስለሚበርድ፣ ጠዋትና ማታ አካባቢ እንደዚህ የሙቀት ነገሮች። ግን መንገዱን ስትመጡ አብዛኛውን በረሃ ነው። እዛች ተራራዋ ላይ ብቻ ነው እንግዲህ ደጋ ማለት ነው። እና ኃይለኛ ብርድ ነው ያለው ብሎኛል ወንድሜ። እኔ መጀመሪያ ቀን ነው ሰመጣኝ መጀመሪያ ቻሌንጅ ነው ማሳያችኋለሁ። ወይ እንግዲህ ዩቲዩብ ደግሞ ሰብስክራይብ ሼር አድርጉ፣ ሰብስክራይብ አድርጉ፣ ለብዙዎቹ ደግሞ አድርሱ እላለሁኝ። ልብስ እየቀየርን ነው። አሁን ልብሳችንን ቀይረን እንሰነጥቀዋለን ማለት ነው መንገድ። አባታችን ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ይርዱን። ሰላም ዩቲዩብ፣ እንዴት ናችሁ? ይሄው መቋሚያችን፣ ጧፋችን፣ ሻንጣችን፣ አለባበሳችን እየቀየርን ታያችኋለሁ። ነጠላ ሁሉም አድርገን ሰላም፣ ያገር ሰው። እንግዲህ ጉዞ ጀምረነዋል። ክፍል ሁለት የሚለቅላችሁ ይሆናል። ኮሜንት ሳጥን ላይ ሁላችሁም ፓርትቱ እያላችሁ ጻፉ። ክፍል ሁለት ደግሞ ዋና ዋና ዋና አደገኛ የሚባለውን መንገድ ጀምረነዋል። እንግዲህ የገቡት ቃል ኪዳን አለ። ስለዚህ ሁላችንም እኩል ነው መንገበው፣ ግን ምን አይነት መንገድ እንደሆነ የማሳያችሁ ይሆናል። በየመንገዱ ላይ ደግሞ የሚያጋጥሙ ነገሮች የምታዩ ይሆናል። ለዛሬው እዚህ ጋር ሰናበታችኋለሁ። ፓዊ ነበርኩ አዘጋጅ፣ ያቀረብኩላችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንዲሁም ለመላው ኦርቶዶክስ እምነት ተከታዮች ይደርስ ዘንድ ደግሞ ላይክ እና ሼር እንዳይረሳ። አመሰግናለሁ።